ሰላም የዩቲዩብ ቤተሰቦች! ለቆዳ ጤና አዘውትረን መመገብ ያሉብን አራት ምግቦች። ለቆዳ ጤና ከሚጠቅሙ ብዙ ምግቦች ውስጥ የተሻሉ አራቱን ወይም ቶፕ ፎር ምግቦችን ስናጋራችሁ በደስታ ነው። በተለይ አንደኛው ምግብ ተአምራዊ ስለሆነ ተጠቀሙት። እነዚህ ምግቦች የቆዳን ጤና ለመጠበቅ፣ የቆዳ ችግሮችን ለማስወገድ፣ ለመከላከል፣ የቆዳ ጥራትን፣ ፍካትን፣ ድምቀትን ለመጨመር፣ የቆዳችሁን የተፈጥሮ ከለር ወይም ቀለም ለመመለስ ብሎም ለሁለንተናዊ ጤና የሚጠቅሙ ጤናማ ምግቦች ናቸው። ይህን ቪዲዮ እንድትረዱት እስከ ፍጻሜው ተመልከቱት። ላይክ፣ ሸር፣ ሰብስክራይብም ይደረግ። መቼም ይህ ጠቃሚ መረጃ እንዲያልፋችሁ አትፈልጉም። ለቆዳ ጤና ከሚጠቅሙ ምግቦች ውስጥ በአራተኛ ደረጃ የሚገኘው የሱፍ አበባ ይሆናል። የሱፍ አበባ ወይም የቆዳ ጤናን ለማስጠበቅ የቆዳ ችግሮችን ለማስወገድ ይረዳል። የዚህ ተግባሩ ሚስጥርም፣ ወሳኝ ንጥረ ነገሮችን ቫይታሚን ኢ፣ ሲሊኒየም፣ ዚንክን፣ ሊኖሊኒክ አሲድን በመያዙ ነው። የሱፍ አበባ በጸረ ኦክሲደንት ድጋፉ ከእድሜ ቀድሞ የሚከሰትን የቆዳ እርጅና ይከላከላል። በኤንቫይርመንቱ በተለያዩ ፋክተሮች የሚፈጠረውን ፕሪማቹር ወይም ያለ ጊዜ እርጅናን ይቀንሳል። ጸረ ብግነት ባህሪ ስላለው የቆዳ ብግነትን ቃጠሎን ያስወግዳል፣ ይቀንሳል። ለቆዳ ልስላሴ ይጠቅማል። በቆዳ ላይ የሚፈጠሩ አንዳንድ ባጮችን፣ ጥቁር ነጠብጣቦችን ያስወግዳል። ለተጎዳ ቆዳ ተሎ መዳን ይረዳል። የሱፍ አበባ በቫይታሚን ኢ ይዘቱም ከአልትራቫዮሌት ጨረር ወይም ከፀሐይ ጨረር ለመጠበቅ ይረዳል። ቫይታሚን ኢ ቆዳን በፀሐይ ምክንያት ከሚፈጠሩ ችግሮች ይጠብቀዋል። ቫይታሚን ኢ በቅባት የሚሟሟ ጸረ ኦክሲደንት ሲሆን የቆዳ ህዋሳት ሴል ሜምብሬንን ወይም የቆዳ ህዋሳት ሽፋንን ከኦክሲዳይዝ ጭንቀት ይጠብቃል። ቫይታሚን ኢ የኮላጅንን የኢላስቲንን ፋይበሮች መሰባበርን በመከልከል የቆዳን ፋየር ምነስ ኢላስቲሲቲ ወይም ተነጣጭነት ያስጠብቃል። ይህም ያለ ድሜ የቆዳ እርጅናን ይቀንሳል። የቆዳ ሊፒድ ላይርን በመጠበቅ ውሃ ወይም ፈሳሽን እንደ ተን በመጠበቅ ቆዳ እርጥበቱን ወዙን እንዲጠብቅ ይረዳል። ሲሊኒየም ነጻ ራዲካሎችን በማምከን የኦክሲዳይዝ ጉዳትን ጭንቀትን ይከላከላል። ሲሊኒየም ከቫይታሚን ኢ ጋር በጋራ ይሰራል። ሲሊኒየም የቆዳ ካንሰርን ይከላከላል። በፀሐይ ምክንያት የሚመጣን የዲኤንኤ ጉዳት በመቀነስ የቆዳ ካንሰር የመከሰት እድልን ይቀንሳል። ጸረ ብግነት ባህሪ ስላለው የገረጣ ቆዳ እንዲመለስ እንደ ብጉር፣ ኤግዜማ፣ ደርማታይተስ ያሉ የቆዳ ችግሮች ለማስወገድ ይረዳል። የቆዳ ዋሳትን በሽታ የመከላከል አቅም በመጨመር የቆዳ በሽታዎችን፣ ኢንፌክሽኖችን እንዳይፈጠሩ ይረዳል። የሱፍ አበባ ዚንክን በመያዙም ለተለያዩ ጥቅሞች ይውላል። ዚንክ ሴራሸስ የሚባለውን እጢ አክቲቪቲን በመቆጣጠር የቆዳ ኦይል ፕሮዳክሽን በመቆጣጠር የቆዳ ቀዳዳዎች እንዳይዘጉ በማድረግ ብጉር እንዳይፈጠር ይረዳል። የቆዳ ብራዋሳት ቶሎ እንዲጠግኑ ራሳቸውን እንዲተኩ እንዲድኑ ይረዳል። ጸረ ባክቴሪያ ባህሪ ያለው እንደ ሰንስክሪን ያገለግላል። የሱፍ አበባን የቆዳን ጤናን ለመጠበቅ ብለን ስንመገበው ጎን ለጎንም ብዙ የጤና ጥቅሞችን ይሰጠናል። እነሱም የሱፍ አበባ ለልብ ጤና ይጠቅማል። በሽታ የመከላከል አቅምን ለመጨመር ይረዳል። ለአንጎል ተግባር ይረዳል። ሙድን ወይም ጥሩ ስሜትን ለመጨመር ይረዳል። በጸረ ኦክሲደንት ባህሪው ምክንያት ስር የሰደዱ ብግነቶችን ለመከላከል ስር የሰደዱና የተለያዩ በሽታዎችን ለመከላከል ይረዳል። ለአጥንት ጤና ይረዳል። የሱፍ አበባን እርጎ ላይ በመነስነስ ኦትሜል ላይ፣ ቅጠላቅጠሎች፣ እንደ ሳላድ፣ ለስላሳዎች ላይ በመነስነስ መጠቀም ይቻላል። በዳቦ መልክም በመጋገር መጠቀም ይቻላል። በቀን እስከ 28 ግራም ድረስ መጠቀም ይቻላል ስለዚህ ተመገቡት እንላለን በሶስተኛ ደረጃ የሚገኘው ምግብ ስኳር ድንች ይሆናል በሶስተኛ ደረጃ ላይ የተመደበው ምግብ ስኳር ድንች ነው ወይም ካሮት ይሆናል ማለት ነው ስኳር ድንች የማይመቸው ሰው ካሮትን መውሰድ ይችላል ማለት ነው በዚህ ቦታ ላይ ካሮት ስኳር ድንች ተመሳይ ሊብላላቸው ወደ ኋላም አንድ ቦነስ ሰጣችኋለሁ አሁን ግን የስኳር ድንች እናያለን ማለት ነው ስኳር ድንች የቫይታሚን ኤ ፕሪከርሰር የሆነውን ቤታ ካሮቲንን ይዟል። ይህም ለቆዳ ህዋሳት ሪጀኔሬሽን ፕሮቴክሽን፣ ራሳቸው እንዲተኩ ደህንነታቸው እንዲጠበቅ ይረዳል። የተፈጥሮ ሰን ብሎክ በመባል ይታወቃል። ስኳር ድንችን ወይም ካሮትን ከተመገብን በኋላ በሰውነታችን ቤታ ካሮቲን ወደ ቫይታሚን ኤ በመቀየር በቆዳ ላይ ይከማችና የፀሐይ ጨረርን ወይም ዩቪ ሬይስን ይጋርዳል፣ ከጥቃቱ ይጠብቃል። ቫይታሚን ኤ የቆዳ ህዋሳትን ስራቸውን በትክክል እንዲሰሩ ያስችላል። የቆዳ ተርኖቨርን በመደገፍ ቆዳ ፍሬሽ እንዲመስል ያደርጋል። ያ ማለት የልጅ ፊት፣ የልጅ ቆዳ የመሰለ ቆዳ እንዲኖረን ያስችላል ማለት ነው። የቆዳ መድረቅን፣ የቆዳ ችግሮችን፣ አንዳንድ የቆዳ ጥቁር ነጠብጣቦችን ለማስወገድ ይረዳል። በጸረ ኦክሲደንት ተግባሩ ነጻ ራዲካሎችን በማምከን የቆዳ መተጣጠፍን ሪንክሊስን፣ ያለእድሜ የቆዳ እርጅናን ይቀንሳል ያስወግዳልም። ብጉር የሚያስቸግራቸው ሰዎች በቫይታሚን ኤ ይጠቀማሉ። ቫይታሚን ኤ ብጉርን ለማስወገድ ፍቱን ነው። ቫይታሚን ኤ በሪቲኖይድ ቤዙ ለብጉር መድኃኒት ቅመማ ያገለግላል። ምክንያቱም ቫይታሚን ኤ ሪትኖልን፣ ሪቲኖይክ አሲድን እና ቤታ ካሮቲንን ስለያዘም። ስኳር ድንች ቫይታሚን ሲንን በመያዙ ለቆዳ ጤና ይረዳል። ቆዳ ቫይብራንት እንዲያበራ እንዲያፈካ ይረዳል። ለኮላጅን ፕሮዳክሽን ያገለግላል። በኮላጅን ፕሮዳክሽን ምክንያትም የወጣት ቆዳ እንድንላበስ ይረዳል። ነጻ ራዲካሎችን በማምከን የኦክሲዳይዝ ጭንቀትን በማስወገድ ያለድሜ እርጅናን ይቀንሳል። የቆዳ ሃይፐርፒግመንቴሽንን ያስወግዳል። የቆዳ ሕዋሳት ጉዳትን ይቀንሳል። ቆዳ እንዲያበራ የሚያስችልበት ምክንያትም ታይሮሲኔዝ በተባለ እንዛይሙ ምክንያት ነው። ይህ እንዛይም የቆዳ ጥቋቁር ነጠብጣቦችን፣ የቆዳ በከፊል መጥቆርን በማስወገድ ቆዳ አንጸባራቂ እንዲሆን ይረዳል። ስኳር ድንችን ለቆዳ ጤና ብለን ስንመገበው ጎን ለጎንም ብዙ ጥቅሞችን ይሰጠናል። ስኳር ድንች በጸረ ኦክሲደንት ባህሪው ነጻ ራዲካሎችን በማምከን ስር የሰደዱ በሽታዎችን ለመከላከል የሕዋሳት ጉዳትን ለመከላከል ያለዕድሜ እርጅናን ለመከላከል ይጠቅማል። ብሎም ስኳር ድንች ለአንጎል ጤና፣ ለአይን ጤና፣ ለጤናማ የምግብ ስርዓተ ልመት፣ በሽታ የመከላከል አቅም፣ የደም የስኳር መጠንን ለማመጣጠን ይጠቅማል። ስለዚህ ተመገቡት። በሁለተኛ ደረጃ የሚገኙ አቮካዶ አቮካዶ ነው። ስለ አቮካዶ እናንተም ታውቃላችሁ። አቮካዶ የቆዳን ጤና ለመጠበቅ ከዩቪሬስ ለመከላከል፣ ለኮላጅን ፕሮዳክሽን፣ የኦክሲዳይዝ ጉዳትን ለመከላከል፣ ያለ ድሜ የቆዳ እርጅና ለመቀነስ ይጠቅማል። የዚህ ስራው ሚስጥርም ወሳኝ ንጥረ ነገሮችን ማለትም እንደ ሞኖ አንሳቹሬትድ ቅባት፣ ቫይታሚን ኢ፣ ቫይታሚን ሲን፣ ካሮት ኖይዶችን እንደ ሉቲንና ዘግዘንቲን ያሉ በመያዙ ነው። አቮካዶ የቆዳ መዋቅርን ተግባርን ይጠብቃል። ጤናማ ቅባት ወይም ሞኖ አንሳቹሬትድ ቅባትን በመያዙ የቆዳ እርጥበትን በማስጠበቅ ቆዳ ለስላሳ ወዝ ያለው ሳቢ እንዲሆን ይረዳል። የአቮካዶ ጤናማ ቅባቶች ወይም ሞኖአንሳቹሬትድ ቅባቶች ለቆዳ ሐዋሳት ሴል ሜምብሬን ኢንተግሪቲ ያገለግላል። የቆዳ መድረቅን፣ የቆዳ እርጅናን ይቀንሳል፣ ይከላከላል። በጸረ ብግነት ባህሪው የቆዳ ችግሮችን ለማስወገድ ይረዳል። እነዚህ ጤናማ ቅባቶች ለወሳኝ ኒውትሪንቶች መመጠጥ ይረዳሉ። በቅባት የሚማሙ ቫይታሚኖችን ማለትም እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኬ ያሉ ቫይታሚኖችን መመጠጥ በመጨመር ለቆዳ ጥገና ሂደት፣ ለቆዳ ጥበቃ አስተዋጽኦ ያበረክታሉ። ቫይታሚን ኢ የቆዳ ዋሳትን ከኦክስደንስ ጭንቀት ለመጠበቅ የቆዳ እርጅናን ለመቀነስ ቆዳ ተኖ እንዲድን ለማድረግ የቆዳ ተግባርን ለማስጠበቅ ይረዳል። እንዲሁም ብግነትን በመቀነስ የቆዳ መቅላትን፣ የቆዳ ችግሮችን እንደ ኤግዜማ፣ ደርማታይተስ፣ ሰንበርን፣ ኢቺንግ ችግሮችን ለማስወገድ ይጠቅማል። ቫይታሚን ሲ የኮላጅን ምርትን በመጨመር ቆዳ ፋየርም፣ ስሙዝ፣ ኢላስቲክ እንዲሆን ያስችላል። የቆዳ ቶንን ይጠብቃል። የሜላቶኒን ሆርሞን መመረትን በመከልከል በቆዳ የሚፈጠሩ ጥቁር ነጠብጣቦችን ለማጥፋት የቆዳ ሃይፐርፒግመንቴሽን ለመቀነስ ይረዳል። ነጻ ራዲካሎች ችግሮችን በማምከን የዲኤንኤ ጉዳትን ሰንበርንን፣ ፎቶ ኤጂንግን ለመከላከል ይጠቅማል። ለቆዳ ተሎ ማገገምም ይረዳል። አቮካዶ ለቆዳ ጤና ወሳኝ ሲሆን ለቆዳ ጥቅሞች ብለን ስንመገበው ጎን ለጎንም ብዙ የጤና ጥቅሞች ይሰጠናል። አቮካዶ ለልብ ጤና፣ ለሆድና ለአንጀት ጤና፣ ለምግብ ልመት መሻሻል፣ ለአንጎል ጤና፣ ለኮግኒቲቭ ፋንክሽን ወይም ለእውቀት ተግባር መሻሻል፣ በሽታ ለመከላከል አቅም፣ ለክብደት ምጥጥን፣ ለአይን ጤና፣ በጸረ ኦክሲደንት ጥቅሙ ብዙ በሽታዎችን እንዳይከሰቱ ለመከላከል ይጠቅማል። ለደም ስኳር ምጥጥን፣ ለአጥንት ጤና ይጠቅማል። በአንደኛ ደረጃ የሚገኘው ምግብ አሳ ነው። ከዚህ ቀጥሎ የምናየው አንድ ቦነስ ምግብ አለ፣ ተከታተሉት። አሳ የቆዳ ጤናን ለመጠበቅ የቆዳ ችግሮችን እንደ የቆዳ መቅላት፣ ብጉር፣ ሶራሲስ፣ የቆዳ መድረቅን ለመከላከል ይረዳል። የቆዳ እርጥበትን ለማስጠበቅ፣ ከፀሐይ ጉዳት ቆዳን ለመጠበቅ፣ ለቆዳ ኋሳት ጥገና፣ ለቆዳ ማገገም ስርዓት ይረዳል። የአሳ የዚህ ሁሉ ተግባሩ ምክንያትም በአዛቸውን ንጥረ ነገሮች ማለትም በኦሜጋ ስሪ ፋቲ አሲድ በቫይታሚን ኢ በዚንግና ከፍተኛ ጥራት ባለው የፕሮቲን ይዘቱ ምክንያት ነው። የኦሜጋ ስሪ ቅባቶች የቆዳ የሊፒድ ባሪየርን በመጠበቅ የቆዳ ምድረቅን የቆዳ ብግነትን ለመከላከል ይረዳሉ። በተቃራኒው የኦሜጋ ስሪ እጥረት ሲያጋጥመን የደረቀ ቆዳ፣ የሚለበልብ የሚያቃጥል ቆዳ፣ ብጉር የሚበዛበት ቆዳ እንዲኖረን ያደርጋል። የአሳ ኦሜጋ ስሪዎች እንደ ኤግዜማ፣ ሶሮሲስ የተባሉ የቆዳ ብግነት ችግሮችን ለመቀነስ ይረዳሉ። አሳ በቫይታሚን ኤ ይዘቱ ነጻ ራዲካሎችን በማምከን የፀሐይ ጉዳትን በማስወገድ ቆዳን ከኦክሲዳይዝ ጉዳት ካለእድሜ እርጅና ይጠብቃል። የአሳ ፕሮቲን የኮላጅን እና የኤላስቲን ፋይበሮች መዋቅርን ይደግፋል። እነዚህ ጠቃሚ ሁለት ፋይበሮች የቆዳ ጥንካሬን፣ የቆዳ ተለጣጭነትን ላስቲሲቲን ለማስጠበቅ ይረዳሉም። የአሳ ዚንክም የቆዳ ብግነትን ለማስወገድ ለቆዳ ተሎመዳን ስርዓት የሴቫሼስ ግላንድ ኦይል ፕሮዳክሽንን በመቆጣጠር የብጉር መፈጠርን ለመቀነስ ይረዳል። የአሳ ዚንክ የሴል ፕሮሊፌሬሽንን ወይም የሕዋሳት መራባትን ለውንድ ሂሊንግ ለቲሹ ሪፔር ይረዳል። በብጉር ምክንያት ከሚፈጠር ጠባሳ ከቃጠሎ ከቆዳ መሸንተር ወይም ከት በፍጥነት ሪከቨር ለማድረግ ይረዳል። አሳን ለቆዳ ጤና ብለን ስንመገበው የአንጎል ጤናን ለመጨመር የማስታወስ አቅምን ለመጨመር የኮግኒቲቭ የእውቀት ተግባርን ለመጨመር ለልብ ጤና ለአይን ጤና ለአጥንት ጤናና ጥንካሬ ለደም ስኳር ምጥጥን ብግነትን ለመቀነስ ሙድን ወይም ጥሩ ስሜትን ለማምጣት ለማሻሻል ለመገጣጠሚያ ጤና ይጠቅማል። ስለዚህ ተመገቡት እንላለን። እንግዲህ ሌላው ምግብ ቤሪዎች ናቸው። ባይዘዌይ በአራተኛ ደረጃ የሱፍ አበባና የጠቀስኩትን ቤሪዎ ሚዛኖች እና የሱፍ አበባዎች አራተኛ አራተኛ ላይ ኢኳል ሚዛን መጡብኝ። ስለዚህ የሱፍ አበባዎችን አስቀደምኩና ቤሪዎችን ወደኋላ መጥጠዋቸው እንደ ቦነስ ቤሪዎች ወይም ጆሪዎች ለምንጠራቸው ብሉ ቤሪ፣ ስትሮበሪ ና ራስ ቤሪን ያካትታል። ቤሪዎች የቆዳን ጤናን ለመጠበቅ ቆዳ እንዲያበራ ለማድረግ የቆዳ ችግርን ለመከላከል ይረዳሉ። ይህም በቫይታሚን ሲ በፖሊፊኖሎች ና በፍላቮኖይድ ኮምፓውንዶች ይዞታቸው ምክንያት ነው። በጸረ ኦክሲደንት ባህሪያቸው ወይም በፍላቮኖይዶች ምክንያት በብክለት በዩቪሬስ በጭንቀት ወይም ስትረስ የሚፈጠሩትን ነጻ ራዲካሎችን በማምከን የቆዳ ያለ ድሜ እርጅናን ለመከላከል የቆዳ ጤናን ለመጠበቅ ይረዳሉም። ፖሊፊኖሎች ወደ ቆዳ የሚሄደውን የደም ፍሰት ወይም ዝውውር በመጨመር ቆዳ በቂ ኦክሲጅንና ኒውትረንት እንዲያገኝ በማድረግ ቆዳ እንዲያበራ እንዲያፈካ ያደርጋሉ። የቆዳ ራስ በራስ የመጠገን ሂደትን ይጨምራሉ። ቤሪዎች ከቆዳ ጤናማ አልፈው ጸረ ኦክሲደንት ጥበቃን ይሰጣሉ፣ የዴኔ መጎዳትን ይከላከላሉ፣ ለደም ስር ጤና ይጠቅማሉ፣ ለልብ ጤና ይረዳሉ፣ ለአንጎል ጤና ይረዳሉ፣ የማስታወስ አቅምን ለመጨመር ይጠቅማሉ፣ ለምግብ ስርዓተ ልመት ጤና ይጠቅማሉ፣ ለምግብ ልመት መሳለጥ ይረዳሉ፣ ለደም ስኳር ምጥጥን ይረዳሉ፣ ለበሽታ የመከላከል አቅምና ተግባር ይጠቅማሉ፣ ካንሰር ለመከላከል ይረዳሉ ማለት ነው። ስለሆነም የተጠቀሱትን ጥቅሞች ለማግኘት በቂ የተጠቀሱትን ኒውትሪንቶች እንዲኖሩን የቆዳ ችግሮችን በሽታዎችን ለመከላከል የቆዳን ጤናን ለማሻሻል የቆዳ ጥራትን ድምቀትን ለመጨመር የቆዳ ተፈጥሯዊ ቀለምን ለመመለስ እንዲሁም ለአጠቃላይ ጤንነት የሱፍ አበባን፣ ቤሪዎችን፣ የስኳር ድንች ወይም ካሮትን፣ አቮካዶን፣ አሳን አዘውትሮ መመገብ ያስፈልጋል። ውድ አድማጮች፣ ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት በማድረግ ይህ ቪዲዮ ለሌሎች እንዲደርስ የድርሻውን ይወጡም በቅንነት ካየ ነው ማለት ደስ እንዲለኝ ሁላችሁም ይህን ቪዲዮ የተመለከታችሁ ላይክ አድርጉት። አሁን አሁን ላይክ አድርጉት። የተመሳሳይ ቪዲዮዎች ሊንክ ከስር አስቀምጠናል፣ ተመልከቷቸው። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛማ።